አራ እንግዲህ ባንቹ ምን ሆነሽ ነው? ባክሽ እንደዚህ አትሁኝ። ቢ አለ ወትሮሽ እንጂ አንተ ተቀይሪ ልጅው እንጂ እንግዲህ እኔ እንደምትፈልገውኝ እኮ ባፋትቅበኝ ደግሞ ታንቺ ውጭ እንዲህ ምን አጉልሽ ድሮ ነበረ ያና ድሮ ነበረ እኮ መብረቁ እንዲህ አለም ሽታ ያጎ ይያሉ እንዴ ታጎን አስቀምጦ ማውራት እኮ ድሮ ነበረ። አጉልሽ ታንቺ ታንቺ ውጭ መብረቁ ንክች አላደረገም። አይ እኔማ እ

እኔ የፊቴን ዙሪያ የምትተኛ እንደው እርሻ ስውል እንደው ወገቤን እየእንትን እያለ እንደ እየተሰማኝ ነው። ሌላ ወንድ አልሰራም። አሁን እኔም እኮ ታሳስቢኛለሽ። ይደክማታል ብዬ ነው። እንዲያታርሽማ እንዲያታርሽማ ስራውስ ቢሆን እንዲያው አደራህን ተርሻ በላይ እኔ አረማ አብሬሀል ወጣ ወይ እውነት ነው ስንት ነው ተርሻ

ያንተን ያንተን ነው እንግዲህ ተንግዲህ ነው። የእኛ መንደር ሰው በሙሉ እናገራለሁ። በሰልፍ ነው እየመጣ የምታስ እንትን የምት በቃ በሰልፍ ሥራ በእውነት የለ አሁን መገነዝም እጀምራለሁ። መገረዝም እጀምራለሁ

ተይኝ ማሽና። እንግዲህ ምን እንደው እንዲያ ባለፈው ስለ ስትል አግኝቼሽ የበላቸው ደከመ ቀዘቀዘ፣ አዎን ብለሽኛል። አዎን ሮ እናቴ ተይኝ ማሽና። ሳትጎረሰ ሳትለበሰ፣ ይኸውልሽ ወስፌ ጠፋሽ። ወስፌ በምን አንቺዬ እንዲያው ተው፣ ሁሉም ቤት መሆኑ። እኔም እኮ እንዲያው አንቺ ዘንድ መጥቼ እኮ ላግባጭሽ ነበረ። የለም እቤት ቁጭ በይ በቃ

አንተ ይልህ የሰጣቸው ማን መድሃኒቱን አንተ ሰውለት እየሰውለት በዝና እኮ ሲነገር ሰምተን እኮ ጎበዝ ነው እንዴት አለ ሰው መሰለ እየተባለ ሲወራ እኮ ሰምተን እ የኔ ሁለት ግን ዲው ነው ያለው። አገር ምድሩን ዘርተውታል። እንግዲህ አራ አራ ስትወሪ ወሪ ተነስቶ ነው ተወሪ ወሪ እናን የምናደርግ እንግዲህ። መጡ መጡና እንደዋ ምንም ብሎ አንደኛው ሌሊት ዝፈን ዝፈን ይለኛል ምን እንደብሎ እናንተውሽ ናቸው። ሌሊት ዝፈን ዝፈን አለኝ አንደኛው አንድኛው ላብለብ አለኝ።

ለአሁን እልሽ እኔ ደግሞ አያት ያሳየ መድኃኒት ነበረ በሉ ብዬ

ይሄ ምሰጥ አጅ ምን እኔ ላይ ለምብራ ዶክተር ያልከኝ፣ ይሁን በቃ አሁን እንግዲህ ይሄንን ተወስዱና ወፈር ባለ ጠላ ማታ ላይ አብሮ ካዩ ይረክሳል መድኃኒቱ። እየሰማችሁ ነው።

ስራ ሳይሆን አይቀርም።